ታቦቷቱ የቆሙበት ሰው የተፈጠረበት ምድር ይህ ምድር እስትንፋሷን ስታስነጥስ ዓለም ሁሉ ይንቀጠቅጣል። ምድር ያናወጠው ከአፋር ተጸንሶ በመላው ዓለም የኤዥያም አሜሪካና፣ ሌሎችም እየተንሰራፋ ስላሉም የእሳተ ገሞራም ተጽዕኖም፣ እንዲሁም አባቶቻችን የጥላ ጎምባጥ የሚሉት ቀጣይ ሊከሰት የሚችል በሽታ ምንድን ነው? የሰሜን ኢትዮጵያ ቀዝቃዛ ውስጥ በትንሽ ርቀት የእሳተ ገሞራ አፍ ተከፈተም። ይህ ተራ የተፈጥሮ አደጋ አይደለም፣ ኖ ይህ የአፈታሪክ ትንቢት ብቻም አይደለም። በመሆኑ ይህ ክስተት የጥንት ጠቢባን ከኮከቦችና ከተፈጥሮ ጋር እንዴት አገናኝተው ትንቢታዊ ቃል እንደተናገሩበት አብረን እናያለን። ከዚህ እሳት ጀርባ ያለው ሳይንሳዊ እውነት ምንድን ነው? ይህ ፍንዳታ እንዴት በአውሮፓ የግብርና ምርትና እንዲሁም አንዳንድ ነገሮችን ያናውጣን በአዲስ አይነት በሽታዎች ዓለምን እንዴት ሲያስተዋውቃታል ይፈትናታል? የኢትዮጵያ ጥንታዊ ሚስጥር በዘመናዊ ጂኦሎጂካል ሳይንስና የሰማይ አካላት ትንታኔ እንዴት ይታያል? ዝግጁ ነዎት? ስለዚህ እውነት ብለን እንቀጥላለን። ይህንን ማንም ያልነገራችሁን እውነት ከጥንት ብራናዎች እና ጥንታዊ ጽሑፎች አገላብጬና የአባቶችን እውነት ጠይቄ ከዘመናዊ ዓለምና ከሳይንሳዊ ትንታኔ ጋር ደምሬ ይዤላችሁ መጥቻለሁ። የምስራቅ አፍሪካው ስምጥ ሸለቆ በዓለም ላይ እጅግ አደገኛው ጂኦሎጂካዊ ሰንሰለት ኢትዮጵያ አፍሪካን ለሁለት የምትከፈልበት ጥቁር ነጥብ እየጣለ ነው። ሳይንቲስቶች ለዘመናት የፈሩት ቅጽበታውን ደርሷል። በሰሜን ኢትዮጵያ የተከሰተው ግዙፍ የእሳተ ገሞራ ፍንዳታ ቮልካኒክ ኢራፕሽን የዓለምን አየር ንብረትና ጂኦፖለቲክስ እንዲሁም ሚዛኑን በድንገትን ይቀይረዋል ይባልለታል። ትንቢቱ ምንድነው ከዚህ ፍንዳታ ሳልፈር ዳይኦክሳይድ ወደ ስትራቶስፎር ገብቶ የእሳተ ገሞራ ክረምት ያስከትላል፣ ይላሉ ጠበብት። ይህ ደግሞ በአሜሪካና በአውሮፓ የግብርና ምርት የሚያጠፋ ዓለም አቀፍ ቀውስ እንደሚፈጠር ትንበያው ይቃላል። በዚህ ቪዲዮ ላይ የጥንት ኢትዮጵያን ትንቢት ከዘመናዊ ጂኦሎጂካዊ መላምት ጋር እንዴት እንደተጣመሩ እንመረምራለን። ብራናዎቻችን ጥንት ነቢያቱ ምን እንዳሉ እንገልጣለን። ይህ ፍንዳታ በዓለም ላይ ምንምን በሽታዎችንና ምን አይነት የቴክኖሎጂ ለውጥን ያመጣል። ካሁን በኋላ ዓለምን የምናይበት መንገድ እንዴት እንደሚቀይረውና እንደሚለውጠው። ይሄ የንፋስ ወራት ባልቀደም ነገር ከኢትዮጵያ የሚነሳ ንፋስ ብዙ ሀገር ያጠፋል፣ ወደኛም ከተመለሰ ያጠፋል። ከራስ ዳሽን አካባቢ መሀል ላይ ነው እንደዚህ እየተሽከረከረ እና ብዙ ጊዜ ከሜዲትራኒያን ሲ ካለው ንፋስ ጋር ነው የሚልካቸው። ምድር ወገብ ጀምሮ ያለው የእሳቱ አፍ ነው የአሎሎ አፍ ነው ኢትዮጵያ አለም አሎሎ ናት የእሳት አሎሎ ናት እና የዛፎች ምኖችም መተከል አለባቸው የሚባለው ይህ እሳት ከሰሜን ኢትዮጵያ ምስጢራዊ ቀዝቃዛ ጋር ያለው መንፈሳዊ ግንኙነት ምንድን ነው የጥንት ጠቢባን የሰማይ አካላት ትንታኔ በመጠቀም የሰጡት ትንቢት በእርግጥ እውን ይሆናልን የበለጠ አስፈላጊው ይፍንዳታ ከምድር በታች ጋፈናቸው የጎንባጣው ጥላ እያሉ ሊቃውንት ለ ለሺ ዘመናት ሲጠሯቸው የነበሩትን በሽታዎች በሳይንሳዊ ምን ምን እንደሆኑና እንዴት አለምን እንደሚቀይሩና ያለን በሆኑ የሰማይ አካላት ከምድር ጋር እውላላቸው ይላሉ ጠበብት። በኢትዮጵያ የጥንታዊ ጥበብ በምድር ላይ የሚከሰት እያንዳንዷ ታላቅ ክስተት የሰማይ አካላት ወይም ሰማያት አቀማመጥ ነጸብራቅ ናቸው። የእሳተ ገሞራ ፍንዳታ የኮከቦችና የፕላኔቶች ትልቁ ውጤት ነው። ምድራችን ላይ የሚፈጠሩ እያንዳንዷ ክስተትና ሁኔታ በዘፈቀደ ያለ ኮድና ያለ ፎርሙላ የሚፈጸሙና የሚፈጠሩ ምንም ነገሮች የሉም። የጥንት ሊቃውንቱ የብርሃን ሰንሰለት ይሉታል። ብርሃኑ ወደ ምድር ሲወርድ፣ ሰንሰለቱ ደግሞ የምድርን ሳህኖች ይይዛል እንደማለት ነው። ይህንን ሰንሰለት የሚያናውጹ ሶስት ዋና ዋና የሰማይ አካላት እንዳሉ አበው ሊቃውንት በዝርዝር ነግረውናል። በኢትዮጵያም ቀዝቃዛ በተባለው የሰሜን ኢትዮጵያ ምድረ በዳ በአንጋፋ ተራሮችና ሰማይ ጠቀስ ተራሮች እንዲሁም በደረቅ ሸለቆዎች መካከል ምድር ከሺህ ዓመታት እንቅልፏ አነቃችም። ይህ አካባቢ የሰው ዘር መገኛ የጥንት ስልጣኔዎች ማይከልና የቅዱሳን ታቦታት ሚስጥር የሚገኝበት በመሆኑ ተራ የእሳተገሞራ ፍንዳታ ሊባል አይችልም። ይህ ለሚያምኑ ብቻ ነው። ይህ የጊዜ በር መክፈት ሚስጥራዊና አንቆቅልሹ ሲፈታም በርካታ መላምታዊ እና ትንበያ ሐሳቦችን ይዞ ይወለዳል። ኢትዮጵያ የጥንት ሊቃውንትና ጠቢባን ቅዱሳን አዋቂዎች ሁል ጊዜ ምድሪት ህያው እንደሆነች ያምናሉ። ሳተገሞራም ፍጥረት ቃል ነው ይላሉ። ይህ ምድር የራሷን መንፈሳዊ ዕዳ ስትከፍል ወይም አዲስ ዘመን ለመጀመር ስትዘጋጅ የምታሰማው ድምጽ ነው። አብዮቷን ስትገልጥ አዲስ ነገር፣ አዲስ ክስተትና አዲስ ሁኔታ በምድር ላይ ሊመጣ ሲል ምድር አብዮተኛ ትሆናለች። በዚህ ጉዳይ ላይ ለበርካታ ዓመታት ምርምር ሲያደርጉ የነበሩ አቡ እንደሚናገሩት ከሆነም ፍንዳታው ዞን ዙሪያ በድንጋይ ላይ የተቀረጹ የጥንት ጽሑፎችና ምልክቶች ተገኝተዋል። ይህም ይህ ክስተት የሰማይ መዋቅር በምድር ሲንጸባረቅ የሚል ፍቺ ይሰጣል ይላሉ። እነዚህ መጽሐፎች እሳቱ ከሰማይ ኮከብ ውደት ጋር የተገናኘ እንደሆነ ይናገራሉ። ይህ ማለት እሳተ ገሞራ ከመፈጠሩ ክስተት ቀደም ብሎ ሰማያት የሚነገሩና የሚከወኑ ተግባራት አሉ እንደማለት ነው። ሰማያት ምልክትን ይሰጣሉ፣ ምድር ደግሞ ውጤቷን ታሳያለች እንደማለት ነው። የሰማይ አካላት ትንቢትና የዓለም ለውጥ ዑደት እንደሆነ ይነገራል። እጅግ የሚገርማችሁ ነገር የጥንት ኢትዮጵያውያን ስነ ፈለክ ትንተናም አስትሮሎጂ ከሌሎች ባህሎች እጅግ የተለየና ጥልቅ እውቀትና ምርምርን ይዟል። ይህ የሳተ ገሞራ ፍንዳታ የተከሰተው የልዕልት ወይም ፕሪንሰስ እና የጦረኛ ዋሪር ኮከቦች በሰማይ አወደ ምዕረት ላይ ልዩ አቋም በያዙበት ወቅት ነው። ስነ ፈለካዊ ትንታኔው እንዴት ነው? ጠበብትና ሊቃውንቱ የጥንት መዛግብቱ እንዲላሉ ጦረኛው እያሉ ይጠሩታል። የዘመናችን ኮከብ ማርስ እየተባለ የሚጠራው ማለት ነው። ወደ ፍጥረት ቤት ሲዘነብል የምድር አካል ወይም ርዝ ኤሌመንት ይናወጣል ይላሉ። ይህ የኃይል ለውጥ ያለምንስ ምግባራዊና አካላዊ ሚዛንን ይፈታተነዋል። ፍንዳታው የሰሜኑ ዋልታ መፈታትን ምልክት ሲሆን ይህም የአየር ንብረት ለውጥን በድንገት የሚያፋጥና የሰዎች መንፈሳዊ ንቃት እንዲነሳ የሚያስገድድ ነው። ልብ በሉ፣ ትንቢታዊ ትንታኔ ያለው ይህም። በአፈታሪኩ ፍንዳታው የዘመኑ ማብቂያ ሳይሆን የፍጥረት ዳግም መወለድ መጀመሪያ ነው ይላሉ አቡ ይህ የእሳተ ገሞራ ቀዳዳ በአካባቢው አፋዊ ትረካዊ ውስጥ እንዲህ ይባላል። የመናፍስት አፍ ዘ ማውዝ ኦፍ ስፕሪትስ ተብሎ ተጠርቷል። ፍንዳታው የመንፈሳዊንና የአካላዊን ዓለም ድንበር አፈረሰም ኖ ከመናፍስቱ ጋር ያለው ግንኙነትና ረቂቅ የሆነ ምስጢራዊ ሁኔታ ተከጉኗል ይባላል። የመልካም መናፍስት መነሳት እሳቱ በሺዎች ለሚቆጠሩ ዓመታት በውስጡ የያዛቸውን የጥንት ጠቢባን ነፍሳትና መረጃዎች ወደ ላይ ይተፋል የሚሉ አፋዊ ነገር አላቸው። እነዚህ ንዝረቶች ወይም ቫይብሬሽንስ በሰሜን ኢትዮጵያ ቀዝቃዛ ውስጥ ላሉ ሰዎች ልዩ መንፈሳዊ ስጦታን የሚያደላል። ይህ ሚስጥራዊ ይመስላል። ረቂቅና በርካታ ትንታኔዎች የሚያስፈልገው ይመስላል። ቅንያዊ ሐሳብ የያዘ እጅግ ረቂቅ የአባቶቻችን መልክት ይመስለኛል። የክፋይል መፈታት ከሳቱ ጭስና አላባ ጋር አብረው የሚወጡ በምድር ላይ የታሰሩ በሽታዎች ወይም ያጣ መናፍስት አሉ ተብሎ ይነገራል። እነዚህ በአካባቢው አፈታሪክ ወይም ደግሞ በጠበብት ሊቃውንት አገላለጥ የጎንባ ጣው ጥላ ይባላሉ። እንዲህ ተብለው የሚጠሩ ሲሆን ከፍንዳታ በኋላ ሊከሰቱ የሚችሉ አዲስና ሚስጥራዊ በሽታዎችን ይዘው ይወጣሉ። እንሆ የጎንባ ጣው ጥላ እየመጣ ይመስላል። የበሽታ ችግሮችና ዓለም አቀፍ ትስስር። የኢትዮጵያ ሊቃውንት ይህ በሽታ ተራ ቫይረስ ሳይሆን የመንፈስ ድካም ስፒሪቹዋሊ ፓቲጉ እንደሆነ ይገለጣል። ይህንን ለመንፈስ የሚያስፈልገው ቁሳዊ መድኃኒት ሳይሆን የጥንት የኢትዮጵያውያን እጽዋት ጥበብና የጥንት ጸሎት ኃይል ድል እንደሚያደርገው ይነገራል። ይህ ጽንሰ ሐሳብ በዓለም አፈ ታሪካዊ ወይም ማይቶሎጂካሊ ውስጥ የፓንዶራ ሳጥን ወይም የሰይጣን መፈታት ታሪክ ጋር የሚያዛመደው አንዳንድ ታሪካዊ ሐሳቦች እንዳሉት ለመረዳት ችያለሁም። የእሳተ ገሞራ አመድ እንደ መጋረጃ ሆኖ በኢትዮጵያ ሰማይ ላይ ሲሰፈር ጥያቄው የኢትዮጵያ ቀጣይ እጣ ፈንታ ምንድን ነው የሚል ይሆናል። ለነገርኳችሁም በሰማያትና በምድር የሚከወኑ እያንዳንዷ ነገር ከሰው ልጅ እጣ ፈንታና የወደፊት ሕይወት ጋር የሚገናኝ እንጂ እንዲሁ ሳይንስ እንደሚለው አጋጣሚዎችናም ተፈጥሯዊ መስቀልቅሎች የሚያመጣቸው መወለዶች ብቻ አይደለም። እያንዳንዱ የሰማይ አካላት እንዲሁም የምድር ላይ ያሉ ክስተቶች ሲፈጠሩ በምድር ላይ ሊመጡና ወደፊት ሊሆኑ የታሰቡ በእግዚአብሔር ዘንድ የታቀዱ ነገሮች እንዳሉ ተፈጥሮ ቀድማ የነገረችን እንደሆነ መረዳት ያስፈልገናል። እንግዲህ ይህ የእሳተ ገሞራ አመድ እንደ መጋረጃ ሆኖ በኢትዮጵያ ሰማይ ላይ ሲሰፍር ጥያቄው የኢትዮጵያ ቀጣይ ዕጣ ፈንታ ምንድን ነው የሚል ይሆናል። ከዚህ ማግስታ ይዞ ሊመጡና ሊፈጠረው የሚችል አንዳንድ ነገሮች ሊኖሩ እንደሚችሉ ይታመናል። የዓለም መንፈሳዊ ማረፊያ ሊያደርጋት ይችላል ይላሉ። የእሳተ ገሞራው ኃይል በውስጡ የያዘው የጥንት ወርቅ እንዲሁ ከቀጠለና ማዕድናቱን በድንገት ለዓለም ይገለጣሉ፣ ይወጣሉ የሚል መላምታዊ ሐሳብ ይሰጣሉ። ይህ ደግሞ ኢትዮጵያ ኢኮኖሚያዊና መንፈሳዊ፣ ሌላ ሀያል እንድትሆን ያደርጋታል። መቼ፣ እንዴት፣ በምን ሁኔታ ጊዜ የሚፈጣው ሆኖ እያለም ሆኖም ግን ይህ ኃይል የሚገኘው በፍቅርና በእውቀት ብቻና በመተሳሰብ እንደሆነ ከዛ ውጭ ግን ምድር ገጽ በረከቷ እንደምትደብቅና እንደማትሰጥ ይነገራል። ይህ የምስራቅ አፍሪካ ስምጥ ሸለቆና አካባቢው ሚስጥር የኢትዮጵያ እሳተ ገሞራ ፍንዳት የሚነሳው በዓለም ላይ እጅግ ጂኦሎጂካዊ ከሆኑ አካባቢዎች አንዱ ከሆነው የምስራቅ አፍሪካ ስምጥ ሸለቆ መሆኑ ልዩ ትኩረት ይሰጠዋል። ይበልጥ በትክክል ደግሞ አፋር ሶስትዮሽ መገጣጠሚያ አፋር ትሪፕል ጃንክሽን በሚባለው ቦታ ላይ መሆኑ ነው። ይህ ቦታ ሶስቱ ታላላቅ የምድር ሳህኖች አፍሪካን አረቢያንና ሶማሊያን ፕሌትስ የሚባሉት እኒህን አቅፎ የሚይዙ መሆኑ። ልዩና የምድር ሌላኛው ገጽ በረከቷ እና ምልክቷ ነው ይባላታል። ይህ ሳይንሳዊ መሰረቱ የስምጥ ሸለቁ አፍሪካን ለሁለት የሚከፍል እንደሆነ ይነገራል። የእሳት ገሞራው ፍንዳታ የዚህ የመለያየት ሂደት ፍጥነት የሚያፋጥን እሳት እንደሆነ ይነገራል። የምድር ውስጥ ኃይል ወይም ማግማ በከፍተኛ ግፊት ሲወጣ ይህ ቦታ አህጉር ለመለየት በዝግጅት ላይ መሆኑን ያሳያል። ምናልባት ኢትዮጵያ በሐይቅና በባህር ተከበበች እና ብቻዋን የቆመች ኃያል እና ገናና ምድር ሊያረጋት ይሆነን የሚል ጥያቄ እንጠይቃለን። የፍንዳታው መጠን እጅግ ትልቅ ከሆነ ወደፊት ሊፈጠሩ የሚችሉ የመላው ምስራቅ አፍሪካ አካባቢ የመሬት መንቀጥቀጥና ልዩና ታይቶ የማይታወቅ የተፈጥሮ አደጋ ሊያስከትል ይችላል። ይህ ደግሞ በምድር ሳህኖች ላይ ተከታታይ ውጥረትን በመፍጠር የአረብ ሰሃን አረቢክ ፕሌት መለየትን ያፈጥነዋል። ይህም በቀይ ባህር አካባቢ አዲስ የጂኦሎጂካዊ ድንበር እንዲፈጠር የሚሉ የሚሉ አሉ። ይህ ወደፊት በከፍተኛ ደረጃ የሚፈነዳ ከሆነ የእሳተ ገሞራው ክረምት በመባል የሚጠራ አዲስና እጅግ ከባድ የሆነ የእሳተ ገሞራ ሁኔታ ይፈጠራል። በአውሮፓና በሰሜን አሜሪካ የግብርና ምርታማነትን በከፍተኛ ሁኔታ እንዲቀንስ ያደርጋል። እርግጥ ለዚህ ምልክቱ ዛሬ ላይ ሰሞኑን የፈነዳው ይህ ታላቁ የአፋሩ ኤርታሌ የተለያዩ ዓለም ላይ ያሉ ሀገራትን በረራቸውን እስከ መሰረዝ እንዳደረሳቸው ሰሞኑን የሚወጡ ዜናዎች እያመለከቱ ይገኛሉ። ይህም በተለይ በኤዥያ አካባቢ ከፍተኛ የሆነ የአየር መንገድ መጨናነቅና የትራፊክ መስተጓጎልን ፈጥሯል ማለት ነው። ይህ የእሳተ ጎመራ ከምችት በአውሮፓና በሰሜን አሜሪካ የግብርና ምርታማነት በከፍተኛ ሁኔታ እንዲቀንስ ያደርጋል ሲባል ይህ ደግሞ ዓለም አቀፍ የምግብ ዋስትና ቀውስን የሚያስከትል ሁኔታ ይሆናል እንደማለት ነው። የኢትዮጵያ ፍንዳታ የዓለም ኃይልና የምግብ ሚዛንን ይለውጣል፣ የጂኦፖለቲካዊ ውጥረትን ያባብሳል ተብሎ ይታመናል። እንግዲህ እዚህ ላይ እያንዳንዷ ነገር የምትሆነው እና የምትፈጠረው እንዲሁ በደፈናው ሳይሆን በምክንያት በውጤት እንደሆነም ማመን አለብን። የእሳተ ገሞራ ፍንዳታ ከተከሰተ በኋላ ባሉት ወራትና ዓመታት ሳይንሳዊ እውነታዎችና አፈታሪካዊ ፍርሃቶችም ወልደዋል። ይህ የሳይንሳዊ ትንቢቱ በኢትዮጵያ ሊቃውንት በአፈ ታሪክ የጎንባ ጣውጥላ ተብሎ የተጠቀሰውን ሚስጥራዊ በሽታ ሳይንሳዊ መሰረት ይኖረዋል ተብሎ ይገምታል። ይህ የእሳተ ገሞራ ውጤት ፍሎራይን፣ ክሎሪን እና ሄቪ ሜታልስ የተባሉትን ወደ ምድር ይለቃል። እነዚህ ንጥረ ነገሮች በአመድ ውስጥ ተከማችተው የውሃ ምንጮችና የእንስሳትን መኖም ይበክላሉ። የችግሩ አይነት በፍሎራይን መመረዝ ምክንያት ያጥንትና የጥርስ መበስበስ በሰፊው ይከሰታል። ይህ ነው እንግዲህ የጎንባ ጣውጣላም ብሎ አባቶቻችን የጠሩት ይህ በሳይንሳዊ ትንታኔ ደግሞ ምናልባት በፍሎራይድ መመረዝ ምክንያት ያጥንት እና የጥርስ መበስበስ ሊያስከስትል ይችላል ብሎ ሲደግፈው እናያለን። ባለ ማይቶሎጂ ውስጥ እንደ የሰውነት መዛባት ተረት ሆኖ ሲነገር የነበረው ነገር በኢትዮጵያ ጠበብትና ሊቃውንት የጎንባጣው ጣውጣላም የሰውነት መዛባትና የሰዎችን የሰውችን አእምሮዊና ስነልቦናዊ የማዛባት አቅም ይኖረዋል ተብሎ የተነገረው ዛሬ በዘመናዊ ዓለም የኬሚካል መመረዝ ኬሚካል ቶክሲክ ሆኖ ይገለጣል። ኖ አባቶቻችን ምን ያክል ይገባቸውና ቢረዱት ነው ብዬ አስባለሁ። ይህ ፍንዳታው ከአፋር ክልል ስር የሚገኙ እጅግ ያልተለመዱ የምድር ማዕድናትን ሬር ኤርዝ ኤለመንት ወደ ላይ ያወጣል ተብሎ ይታመናል። በዚህ ጊዜ ነው እንግዲህ ለኢትዮጵያ ሌላ በረከት ይዞ ይመጣል ተብሎ የሚታመኑ እነዚህ ማዕድናት ዘመናዊ ቴክኖሎጂ ስማርትፎኖችን፣ ኤሌክትሪክ መኪና ባትሪዎችን፣ ኤሮስፔስ ለመገንባት ወሳኝ ወሳኝ የሆኑ ነገሮችን ይዞ እንደሚመጣ፣ እንደሚወልድ፣ ገጸ በረከቱን እንደሚሰጥ ይነገራል። እንግዲህ ምድራ ቤተኛ ስትሆን አንድም መከራን፣ አንድም ሰላምን፣ አንድም መዓትን፣ አንድም ደሞ መረጋጋትን ይዛ ትመጣለች ማለት ነው። ምናልባት ከጎንባጣው ጥላ በስተጀርባ ሌላ ገጸ በረከቷ ብለው የሚናገሩት አባቶቻችን ምናልባት ኢትዮጵያ በድንገት በዓለም ቴክኖሎጂ ቁጥጥር ውስጥ ቁልፍ ተዋናይ ልትሆን ትችላለች። ከዚህም ቀደም በአፈ ታሪክ የዳግም ትንሣኤ ወርቅ ተብሎ ሲነገር የነበረው አሁን የዘመናዊ ቴክኖሎጂ ቁልፍ ይሆናል። ኢትዮጵያ ጥንታዊ እውቀት፣ ጥበብና ዘመናዊ ሳይንስ ተዋህዶ አዲስ ዓለም ተጽዕኖ ፈጣሪ ሀገር ሊያደርጋት እንደሚችል ይታመናል። እንግዲህ የኢትዮጵያ እሳተ ጎሞራ ፍንዳታ ተፈጥሮን፣ አፈታሪክንና ሳይንስን የሚያዋድ የዘመን መለወጫ ክስተት እንደሆነን ያምናለው። ይህ ፍንዳታ የአፍሪካን አህጉራት የሚከፍል ጂኦሎጂካሊ እውነት ብቻ ሳይሆን ዓለም አቀፍ የግብርና ስርዓትን የሚያናውጥ የጤና ቀውስን የሚፈጥርና የዓለም ቴክኖሎጂ ኃይል ማይከልን የሚቀይር ክስተት እንደሆነም አምናለሁ። ኖ የምድር ውስጥ እሳት የሰማይን ኮከብትን ቤት ፈጽሟል። ሳይንሳዊ መረጃዎች እንደሚጠቁሙት ከሆነ ይህ ፍንዳታ ዓለምን የሚያቀዘቅዝና አዲስ የኃይል ሚዛን የሚፈጥር እንደሆነ ነው። ኢትዮጵያ የዚህ ታላቅ ለውጥ መነሻ ምናልባት ትሆናለች ብዬ አምናለሁ። ይህ የጥንት ተረት ሳይሆን የነገው የሳይንስ እውነት ነው። ወ ጊዜ ለኩሉ እንላለን። አይናችንን ገልጠን ልቦናችንን አንቅተን ቀበከነ በአይናችን የምናየው እውነት ይሆናል። እኖ በጠፍ ጨረቃም እኖ በአዲስ በተወለደች ማግስትም በሰማይ ባለው አውድ ላይ ተመልከቱም ከቤታችሁ ጡ ምናልባስ አባቶቻችን ጦረኛው የሚሉት ማርስ ኃይልንና ግፊትን የሚወክለው ኃያሉ ጦረኛው ወደ ፍጥረቱ ቤት የምድር ቤት ሲጠጋም ከተመለከታችሁ ከስር ያለውን ማግማ ያስነሳም እየተገደረደረ እንደሆነ ምልክት ይሰጣችኋል። ያኔ እሳተ ገሞራው ከጥቂት ቀናት በኋላ ይፈነዳል። ጥበበኛው የሚሉት አባቶቻችን ጁፒተር የእውቀትና የማስፋፋት ይላለው ፍንዳታው ሲከሰት አዲስ እውቀትና ጂኦግራፊያዊ ለውጥ ይዞ እንደሚመጣ ምልክቱ ነው። ኖ ጥበበኛው ጁፒተር በሰማይ ላይ ይገለጣል። ያኔ ከተመለከታችሁትና ልዩ ባሪክ አሳየም የእውቀትና የማስፋፋት ኃይል ስላለው ፍንዳታው ሲከሰት አዲስ እውቀትና ጂኦግራፊያዊ ሁለት ይዞ እንደሚመጣ እየነገራችሁ እንደሆነ ተረዱም። ሌላዋ እመቤቲቱ የሚሏት አባቶቻችን በዘመኑ ያጠራር ቬኑስ የዓለምን ስሜታዊ ሚዛን ትጠብቃለች። ፍንዳታው የሰውን ልብና መንፈስ ስታስተካክል የምታሳየው ምልክት ራሷን የቻለች ገጸ በረከት አድርጋም ትገለጣለች። ያኔ የእመቤቷ ቤኖስ ምልክት በሰማይ ላይ በተራራ ጫፍ ላይ ሆናችሁ ስትመለከቱ ልዩ የሆነም እንቅስቃሴ ካሳየቻችሁ እንሆ አዲስ ነገር ሊመጣ ነው ማለት ነው። ምንም እንኳን በቀጥታ ኮከቦች የጂኦሎጂካዊ ክስተቶች ያመጣሉ እያሉ ሳይንሳዊ ድጋፍ ባይሰጧቸውም ከቅርብ ጊዜ ወዲህ ግን እየተቀበሉት ይገኛሉ የሳይንሱ ዓለም። የሰማይ አካላት የስበት ኃይል በምድር ቅርፊት ላይ ከፍተኛ ግፊት ሊፈጥር እንደሚችል አንዳንድ ሳይንሳዊ መላምቶች ሰሞኑን በቅርብ ጊዜ እየወጡ ነው። በአፈታሪክ ውስጥ የተጠቀሰው የሰንሰለቱ መናወጥ በሳይንስና የጨረቃ የፀሐይ ውጥረቶች በምድር ስምጥ ሸለቆ ላይ የሚያሳድሩት ተጽዕኖ ሊሆን ይችላል እያሉ ይመሰክራሉ። ኖ በመጨረሻም ጦረኛው ማርስን ስታዩ ጥበበኛው ጁፒተርን ስትመለከቱ እም የቤቷ ቬኑስን በሰማይ ላይ በኮከብ ቆጠራችሁ ላይ ስትመለከቷትና ስታያችሁ ኃይልና ግፊትን ሲወክሉ፣ ጦረኛው ወደ ፍጥረት ቤቱ ሲገባ የምድር ቤቱ ሲጠጋ ከስር ያለው ማግማ እየተናወጠ ልውጣ ልውጣ ልፍሰስ ልፍሰስ ልፈንዳ ልፈንዳ እያለ እንደሆነ ወቁም። ጠኛው በተመሳሳይ ምሪቷ የንስም ምልክትን እያሳየች ነው። ኖ በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም ሰማያት የነግራ ስባት እግዚአብሔር ወገብረ ደዊሁ ያዳ ሰማያት እንዳለው ነው። እንግዲህ አቤቱ ሰማያት የእግዚአብሔርን ታምራት ይናገራሉ። እስኪ ሰማያት የእግዚአብሔርን ጥበብ ይናገራሉ፣ ይገልጣሉ። ሰማያት ስለ እግዚአብሔር እውነት ይመሰክራሉ። ምድርም የእግሩ መረገጫው ስለ እሱ እውነት ትናገራለች፣ ይናገራልች እንዲል መጽሐፍ። በመላው ዓለም የትገኙ አድማጭና ተከታታዮቼ ለዛሬ ጀላቸው ቀረብኩት ፕሮግራም ይህን ይመስላል። ላይክ እና ሰብስክራይብ፣ ሸር እያደረጋችሁ ለሰዎች አጋሩ። ሌላ ፕሮግራም እና ሰብስክ እንገናኝ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው፣ እዚህ ላይ ይሰናበታችኋለሁ።